ተመልሰናል አድማዎቻችን አራዳ ኤፍ ኤም ዘጠና አምስት ነጥብ አንድ ላይ ሲገኛላችሁ ፕሮግራም ፉትቦል ካፌ ነው የቼልሲን ጉዳይ እናንሳ በክለቦች ያለም ዋንጫ የመጀመሪያ ጨዋታውን አድርጎ በድል ጀምሯል ኤንዞ ፈርናንዴስ ትናንትና ግብ አስቆጥሯል ፔድሮ ኔቶም ሌላ ግብ ያስቆጠረ ተጫዋች ነው ይህንን ጉዳይ እንመልከተው ቼልሲ በድል ነው የጀመረው በእርግጥ እንዲያሸንፎ የምንጠብቀውም ጨዋታ ነበር እናንሳይን ጉዳይ አንዱ ያሸንፍ የሚጠበቀው ጨዋታ ነበር የክለብ ሊዮን የሚባል ክሉብ ሊዮን እነሱ እንደሚሉት ደግሞ የሜክሲኮ አንድ ክለብ ነበር። እሱ ነበር መሳተፍ የነበረበት በዚህኛው በሎስ አንጀለስ ኤፍሲ ወይም ኤልኤፍሲ በሚባለው ቡድን ፈንታ። ነገር ግን በመልታይ ክለብ ኦውነርሺፕ ምክንያት ከዚህ ውድድር ታግዶ ነው። ይግባኝ ጠይቀዋል። ብዙ ጥረት አድርገው ነበር እዚህ ውድድር ላይ ለመሳተፍ፣ ግን ፊፋ አገዳቸው። ስለዚህ በዚህ ቡድን ፈንታ ከኮንካካፍ አንድ ቡድን መተካት ነበረበት እና ኤልኤፍሲ እንዲተካ ሆነ እንጂ መጀመሪያውኑ እዚህ ውድድር ላይ ለመሳተፍ ሜሪት አልነበረውም ይሄ ቡድን እና ቼልሲ ልክ ነው። በሁለቱ ቡድኖች መካከል ባለው ጥራትም በስብስቡ ኳሊቲም ቼልሲ እንዲያሸንፍ የምንጠብቀው ነበር። እንዲያውም ተቸግሯል። ከዚህ አንጻር አንደኛውን ጎል ካስቆጠረ በኋላ ረጅም ጊዜ መጠበቅ ነበረበት አስር ደቂቃ እስኪቀረው ድረስ። በሁለቱ አጋማሽ የፈጠሯቸው አንዳንድ የጎል እድሎች ነበሩ። ትልቁ ልዩነት በመጨረሻው 30 ሜትር የነበረ የኤፊሸንሲ የኳሊቲ ልዩነት ነው። እንደ ዴኒ ቡዋንጋ አይነት ጥሩ ተጫዋች አላቸው። ግን ዴኒ ቡዋንጋ የጋቦን ብሔራዊ ቡድን ተጫዋች ነው ለ ሰንቴቲን ሲጫወት የምናውቀው ነው። ኦሊቪየ ዢሩ ሁለተኛው አጋማሽ ተቀይሮ ገብቶን የተጫወተው ወደ አሜሪካ ከሄደ በኋላ እንደሚታወቀው ረጅም ጊዜ ጎል ለማስቆጠር ተቸግሮ ነበር ዢሩ። ኡጎ ዮሪስ ሌላ የምናውቀው ስም ነው። እሱም ያው ግብ ጠባቂ ነው። የመጀመሪያ አጋማሽ ላይ እናን ትልልቅ ሙከራዎች አድኗል። ግን እነዚህ ተጫዋቾች ሁሉ የእግር ኳስ ሕይወታቸው የመጨረሻዎቹ አመታት ላይ ያሉ ቡድኖች ናቸው። ስለዚህ የቼልሲ ማሸነፍ የሚጠበቅ ነው የነበረው። ያንን አድርጓል። እንዳነሳሁት ከአትሞስፌር አንጻር አሁን ትልቁ ክርክር የነበረው ጃን ኢንፋንቲ ነው። ይህንን ውድድር ሲጀምሩ የአሜሪካ ስቴዲየሞች ደግሞ በጣም ትልልቅ ስቴዲየሞች ናቸው። አንዳንዶቹ የእግር ኳስ ስቴዲየሞች ብቻ አይደሉም። ሌሎች ስፖርቶች የሚከወኑባቸው መቶ ሺህ ምናምን ተመልካች የሚያስተናግዱ በጣም ትልልቅ ስቴዲየሞች ናቸው። አንዳንዶቹ ስቴዲየሞች እና መሙላት ይቻላሉ እነዚህን ስቴዲየሞች የሚል ፍርሃት ስለነበር መጀመሪያ ሶስት መቶ ፓውንድ ዶላር ምናምን ሸጠዋል ያለውን ቲኬት ምናምን በ50 ዶላር ነው እየሸጠ ያለው። እንዲያም አንድ ዘገባ ሳይ ደግሞ የቲኬት ሽያጩን ቡስት ለማድረግ ለአድቨርታይዝመንት ለምናምን ብቻ ፊፋ 50 ሚሊዮን ዶላር ከፍሏል። ውድድሩን ደማቅ ለማድረግ የሚደረግ ጥረት ነው። ግን ለመጀመሪያ ጊዜ የትናንትናው ስቴዲየም በጣም ብዙ ክፍት ወንበሮችን ያየንበት ሆኗል። ሎስ አንጀልስ ጋላክሲና አላህሊ ሲጫወቱ ፓሪስ ሳን ጀርማን አትሌቲኮ ማሪድ ሲጫወቱ ጨዋታዎቹ ሲጀመሩ ብዙ ክፍት ወንበሮች እናይ ነበር። ግን ከሆነ ሰዓት በኋላ ግማሽ ሰዓት ገደማ እንደሆነው ጨዋታው 30 ደቂቃ እንደተቆጠረ አካባቢ በሰው በነፃ እንዲገባ የተፈቀደለት ስለሆነ፣ በምን ምክንያት እንደሆነ አላውቅም፣ ግን ስቴዲየሞቹ ሲሞሉ እናይ ነበር እና አንዳንዶቹ እንዲያውም በጣም ከተጠበቀው በላይ ከፍ ያለ ድምቀት ያላቸው ጨዋታዎች አይተናል። በአትሞስፌር በኩል ማለት ነው የትላንትናው ጨዋታ ሲደረግ ይሄ ሎስ አንጀለስ ጋላክሲ የሚባለው በሜርሴዲስ ቤንዝ ስታዲየም ነው የሚጫወተው፣ እዚሁ ስቴዲየም ነው የሚጫወተው እና በአቬሬጅ 45000 ተመልካች ሲታደም ነበር። ይህንን ይሄንን ቡድን ለማየት ሎስ አንጀለስ ኤፍሲን ለማየት ኤልኤፍሲን ለማየት አማካይ አቴንዳንሳቸው 45000 ነው። ትላንትና ከአማካይ በግማሽ አነሰ ነው፣ 21 ሺህ ገደማ ነው። ስታዲየሙ ደግሞ እንደየንትኑ አንዳንዴ 60 ሺ የሚይዝ እንዲሆን ማድረግ ይቻላል። የተወሰኑትን እንትኖች ሎክ በማድረግ አንዳንዴ ሰባ አምስት ሺህ ደጋፊ ድረስ መያዝ እንዲችል ማድረግ ይቻላል እና ትላንትና እንግዲህ አንዳንዶች ሰአቱ የተደረገበት ጨዋታ የተደረገበት ሰዓት ብዙ ሰዎች ስራ ላይ የሚሆኑበት ኳስ ጨዋታ ለማየት በማይመች ሰዓት ነው የተደረገ። ሁለት በጣም ከባድ ሙቀት ነው ያለው። በቀደም አውራ ጣት የሞተ መስሎ ነበር ሲል ነበረ ማርኮስ አሎንሶ የሪያል ባዲዶ ተጫዋች ፊል እያረኩ አልነበረም ጣቶቼን ሲል ነበር። በጣም ከባድ ሁሚዲቲና ሙቀት ነው ያለ። ወበቁም፣ ሙቀቱ ሁሉ በጣም በጣም በጣም ከባድ ነው። አሁን በአውሮፓ ለምሳሌ በዚህ ሰዓት ሙቀት ነው፣ በላሊጋ ለምሳሌ በስፔን በማድሪድ ግን በዚህ ሰዓት የላሊጋ ጨዋታዎች አይደረጉ። ተጫዋቾች የዓለም ዋንጫ የአውሮፓ ዋንጫ ካለ ያው ለብሔራዊ ቡድኖቻቸው የሚጫወቱበት ነው፣ ካልሆነ ግን የረፍት ጊዜያቸውን የሚያሳልፉበት ጊዜ ነው። አሁን በአሜሪካም ከፍተኛ ሙቀት ባለበት ጊዜ ስለሆነ የውድድር እየተደረገ ያለው። በእርግጥ የሚቀጥለው የዓለም ዋንጫ ሲደረግ እንዲሁ ከፍተኛው ሙቀት ባለበት ወቅት ነው ጨዋታው የሚደረገው እና አንዳንዱ በቃ ኳስ ጨዋታ ለማየት የሚሆን አይደለም እና ስቴዲየሙ ደግሞ ሪትራክተብል ሩፍ የሚሉት የሚዘጋ የሚከፈት ጣሪያ ስለሆነ ያለው ጣሪያውን ዘግተውት ነበር፣ የበለጠ ኤር ኮንዲሽን ለማድረግ ስቴዲየሙና በጣም ከባድ ይሆናል ኢንቫይሮንመንት ነው፣ እና በዚህ ምክንያት ራሱ የኤንዞ ማሬስካ እንዳለው እንግዳ በሆነ ድባብ ነው የተጫወት ነው፣ አልለመድንም በእንደዚህ አይነት ሁኔታ መጫወት። ቼልሲ በተጫወተ ቁጥር በሜዳው የሚጫወት ከሜዳው ውጪ ስቴዲየሞች ይሞላሉ እና ለእኛም ፐርፎርማንሳችንን ሳይቀር ተጽዕኖ አድርጎበታል ብሏል በእንደዚህ አይነት ድባብ መጫወት። ዞሮ ዞሮ ግን አሸንፈዋል። ሁለት ለዜሮ ነው ያሸነፉት፣ ምሳ እንዳነሳሹ ቅድም፣ በሁለቱ አጋማሾች በተቆጠሩ ሁለት ጎሎች ነው ቼልሲ ያሸነፈው። እና ብዙ ማለት የሚቻል አይመስለኝም ስለ በአንዳንዶቹን ጨዋታዎች በተመለከተ ፐርፎርማንሱን ብቻ በተመለከተ፣ ግን ለአንዳንዶቹ ቡድኖች ለቼልሲም፣ ለሲቲም፣ ለሪያል ማድሪድም፣ ለባየር ሚኒክም ለሌሎቹም ቡድኖች ይሄ ውድድር ራሱ ምንድነው መሰጠት ያለበት ግምት ስለዚህ ውድድር የሚለውን ገና በውል አላወቅንም። ፕሪቪሌጁን በተመለከተ ፕሬስቲጂየስ ነው ወይ ና የሚለውን በተመለከተ የተለያዩ አስቴቶች ስለሚሰጡ አንዳንዶቹ በፍጹም መደረግ አልነበረበት። ማኑኤላ ካንጂ አሁን እኛኮ ሮቦቶች አይደለም ሰዎች ነን። እንዴት እንደዚህ አይነት ረጅም ሲዝን ካሳለፍን በኋላ የክለብ ሲዝን እንዴት ወደ 11ኛ ወር ይሄዳል? እንዴት ከ12 ወር 11 ወር እንጫወታለን? ከዛ ደግሞ ቀጥሎ ከጥቂት ጊዜ በኋላ ደግሞ የሚቀጥለው ሲዝን ይጀምራል፣ እና ምንም ያለ ረፍት ነው የምንጫወተው። ከዛ የሚቀጥለው ደግሞ የዓለም ዋንጫ አመት ነው። የሚቀጥለውም ሲዝን ምንም ረፍት የለም ማለት ነው። እንደዚህ አይነት ክርክር የሚያቀርቡ ሰዎች አሉ። አንዳንዶቹ በቃ አንድ ውድድር በታሪክ ከአንድ ሰው ጋር እንደዚህ አሶሴትድ ሆኖ አያውቅም፣ ከጂያኒ ኢንፋንቲኖ ጋር ስለዚህ ነገሩ ከስፖርት ከእግር ኳስ ጋር ምንም ግንኙነት የለውም። የፖለቲካል ፕሎይ ነው፣ ምን የሚሉ ሰዎችም አሉ። ውድድሩን በተመለከተ ምን አይነት ግምት ነው መያዝ ያለብን የሚለውን ሁሉም ሰው የተስማማበት አይመስለኝም። ግን ለክለቦች ቼልሲ በዚህ ክረምት፣ ሪያል ማድሪድ በዚህ ክረምት፣ ሲቲ ወይም ሁሉም የአውሮፓ ክለቦች የተለመደውን አይነት የፕሪሲዝን ጊዜ የላቸው። ስለዚህ በአንድ በኩል ውድድሩን ማሸነፍ በገንዘብ አንጻር ካየሹ ለቼልሲ በተለይ በጣም አስፈላጊ ነው። ምክንያቱም ቼልሲ ባለፉት ዓመታት በአውሮፓ የእግር ኳስ ታሪክ ታይቶ አይታወቅም፣ በሁለት በሶስት ዓመት ይህን ያህል ገንዘብ ማውጣት እና ይህንን ስታደርጊ ደግሞ የምትተላለፊያቸው ህገዎች አሉ። ልክ ነው፣ ይሸጥ ነበር ተጫዋቾች፣ ግን የ2021 የቻምፒየንስ ሊግ አሸናፊውን ቡድን በአጭር ጊዜ በሁለት ክረምቶች ነው ያፈረሰው። የቀረ ተጫዋች የለም አሁን ከዚያ ስብስብ። ስለዚህ አዲስ ቡድን ነው ሙሉ ለሙሉ ብዙ ገንዘብ ኢንቨስት አድርገዋል። አንዳንዶቹም እንግዳ አካሄዶች ናቸው። ስለዚህ ባለፉት ሁለት ክረምቶች የፋይናንሽል ፌር ፕሌ ወይም የእንግሊዝ ፕሮፊትን ሰስተናብሊቲ ሬጉሌሽን የሚባለው ላለመተላለፍ ሌሎች መታጠፊያ መንገዶችን ይፈልግ ነበር። አሁን ይህን ውድድር የሚያሸንፍ ቡድን እስከ መቶ ሚሊዮን ፓውንድ ድረስ በፓውንድ በዩሮ መቶ ሰላሳ መቶ አርባ ሚሊዮን ዩሮ ድረስ ሊያገኝ ይችላል። ሶ ስፖርታዊ ክብሩ ምንም ይሁን ምን በዚህ ርቀት ብዙ በዚህ ውድድር ብዙ ርቀት መሄድ እያንዳንዱን ጨዋታ ማሸነፍ ወደ ሁለት ሚሊዮን ዩሮ ስለሚያስገኝም ወደ ሁለተኛው ዙር መሻገር ወደ 6-7 ሚሊዮን ዩሮ ስለሚያስገኙ ወደ ሩብ ፍጻሜ መግባት ተጨማሪ ሚሊዮኖች ስለሚያመጣም በገንዘብ ምክንያት ለቼልሲ በጣም አስፈላጊ ነው። በተለይ ደግሞ በቅርብ ጊዜ ከነበረው የገንዘብ አወጣጥ አንጻር ተጨማሪ ገቢ አስፈልገዋል። ሁለተኛ ግን ስፖርታዊ ምክንያቱን ካየን ግን ለአሰልጣኝ ኢንዞ ማሬስካ እንደ ፕሪሲዝንም ልትቆጥረው ትችላለች። ትላንትናም የፕሪሲዝን ፊሊንግ ነው የነበረ። እውነት ለመናገር ግን የፕሪሲዝን ጨዋታዎች ይሞላሉ። እንዲያውም አንድ ቦታ ሳይ ኒካስል እና ቼልሲ ተጫውተው ነበር፣ የዛሬ ዓመት በዚሁ ስቴዲየም በዚሁ አካባቢ 80 ሺህ ህዝብ ነው የታደሙ የፕሪሲዝን ጨዋታ ነው ወይምንም የውጤት ጨዋታም አልነበረም። ግን ይሄኛው ከዛም ከፕሪሲዝን ጨዋታም ያነሰ አትሞስፌር ነው የነበረው። እንዳልኩት የተለያዩ የማይመቹ ነገሮች ነበሩት። ግን ቡድን ለመስራት አሁን እንደምታውቂው ቼልሲ ለምሳሌ ቡድን ውስጥ የማይቀጥሉ ያልቀጠሉ ተጫዋቾች አሉ። ጄደን ሳንቾ ለቋል። ለምሳሌ የግብ ጠባቂ ጉዳይ ላይ የሆነ የመጨረሻ ውሳኔ ማሳለፍ አለበት። በዚህ ጊዜ እኔ ብዙ መተማመን ያለው አይመስለኝም አሰልጣኙ ምክንያቱም በ ሮበርት ሳንቼዝ ፈንታ ማይክ ሜኞን ለማምጣት ጥረት ሲያደርጉ ነበር። ሚላን የጠየቀው ገንዘብ ቼልሲ ሊከፍል ከፈለገው ጋር ስላልተመጣጠነ ነው ዝውውሩ ያልተፈጸመው። ለዚህ ውድድር ሊያደርሱት ጥረት አድርገው ነበር። በሳንቾ ቦታ ጄሚ ጊተንስ የሚባለውን የዶርትሙንድን ተጫዋች የማምጣት ፍላጎት ነበራቸው እነሱ አልተሳኩም። ነገር ግን አንዳንድ ተጫዋቾች ለምሳሌ የግብ ጠባቂ ፖዚሽንን በተመለከተ፣ የአጥቂ ስፍራን በተመለከተ ከፍ ያለ ፉክክር ይኖራል እና አሁን ለምሳሌ ትላንትና ሁለቱ አጥቂዎች አሲስት አድርገዋል። ለፔድሮ ኔቶ ጎል መቆጠር ኒኮላ ጃክሰን ነው ኳሱን የሰጠው። ተቀይሮ የገባው ሊያም ዴላፕ ደግሞ ለኤንዞ ፌርናንዴዝ የመጨረሻውን ኳስ የሰጠው እሱ ነው። አሁን ቼልሲ ውስጥ የዘጠኝ ቁጥር ፉክክር አልነበረም፣ ምክንያቱም ክሪስቶፈር ንኩንኩ ለኒኮላ ጃክሰን ምንም ፉክክር አልሰጠውም። ጃክሰን ጤነኛ ከሆነ ካልተጎዳ፣ ካልተቀጣ እሱ ነው የሚሰለፈው። እንዲያውም ጃክሰን በተቀጣም ጊዜ ንኩንኩ ኮንሲደር ያልተደረገባቸው ጊዜያት ነበሩ። አሁን ግን ፉክክር አለ ስለዚህ አሰልጣኙ ዘጠኝ ቁጥሩን ለመምረጥም እድል የሚያገኝበት የፕሪሲዝን አይነት ነው። አሁን በሁለቱ መሃል ተመሳሳይ የጨዋታ ካራክተርስቲክስ አለ። ሁለቱም ጠንካራ ሰራተኞች ናቸው። ሁለቱ ሲያስፈልግ ወደ ጥልቅ ይመለሳሉ። ትናንትና ጃክሰን አሲስት ሲያደርግ እንዳየ ነው። ሁለቱ ወደ ቻናል መውጣት ይችላሉ። ክሮስ ነበር ያደረገው ሊያም ዴላፕ። ሁለቱም በጣም ሀይለኛ የፕሬሲንግ ተጫዋቾች ናቸው። ይተጋሉ። ከጀርባ ማጥቃት ይችላሉ ሁለቱም አንድ አይነትም ባይሆኑ አንድ አይነት ካራክተሪስቲክሶች ያሏቸው ተጫዋቾች ናቸው። ነገር ግን ማን ነው የበለጠ ጨራሽ የሚለው ወሳኝ ነው። ስለዚህ አሰልጣኙ ይህንን በቅርብ የሚያይበት ነው። ስለ ሊያም ዴላፕ ከጨዋታው በኋላ ሲናገር፣ የእኛን የጨዋታ ስታይል ከሞላ ጎደል ስለሚያውቀው ለአዳፕትቢሊቲ ከባድ አልነበረም አለ። አስቸጋሪ አልነበረም አዳፕት ለማድረግ ለሱ። ለምንድነው ነው ይህንን ያለው? በማንቸስተር ሲቲ ወጣት ቡድን አሰልጥኖታል፣ ያውቀዋል። ከዚህ በፊት ኤፕስዊች የተለየ እግር ኳስ የሚጫወት ቡድን ቢሆንም ግን የማረስካ ሜተድ ምን እንደሆነ ያውቃል የኳስ ቁጥጥር ቡድን ነው ቼልሲ ስለዚህ እንዴት እንደምንጫወት ስለሚያውቅ እሱን ማላመድ ያን ያህል ከባድ አይሆንብኝም እና ለዚህ ነው እንደገባ ምንድ ይነት ኢንስታንት ለውጥ ያመጣኸው የሚል አስተያየት ሰጥተዋል የኮንፊደንስ ችግር ያለበት አይደለም ለዚህ ነው እንደተረገመ የሚቆጠረውን የቼልሲ ዘጠኝ ቁጥር ለመልበስ ችግር ያልነበረበት ለአመታት በቼልሲ ዘጠኝ ቁጥር መለያ የለበሰ ተጫዋች ብዙ አይሳካለትም ከቁጥሩ ጋር ላይሆን ይችላል ችግሩ ግን አንዳንድ ክለቦች ውስጥ እንደዚህ ይሆናል። በሚላንም ረጅም ጊዜ ይሹ ነበር፣ ይሄ ዘጠኝ ቁጥር የለበሰ ተጫዋች አይሆንለትም የሚል አይነት እና ለእኔ አንድ አሰልጣኝ በፕሪሲዝን ሊያውቃቸው የሚገቡ አንዳንድ ነገሮችን ለማወቅ አሰልጣኙን ያግዙት ይሆናል እንጂ አሁን የትናንትናውን ጨዋታ በተመለከተ በተለይ ብዙ ነገር ለመናገር ያስቸገራል። እንደ ፐርፎርማንስም ያው እንደምታወቂው ረጅም ሲዝን ነው ቼልሲ መቼ ነበር የጀመረው? ከአንድ የስዊዘርላንድ ቡድን ጋር ጨዋታ ማድረግ ሲጀምር ገና ኦገስት መጀመሪያ ወይም ጁላይ መጨረሻ ነበር የኮንፈረንስ ሊግ የቅድመ ማጣሪያ ጨዋታ ያደረገው። የቼልሲ ሲዝን ከጀመረ አሁን አንድ አመት ሊሆኑ ያለ ማረፍ ማለት ነው። የኮንፈረንስ ሊግ ደግሞ ልክ እንደ ሌሎቹ የአውሮፓ ሊጎች ሁሉ ፎርማቱ ሰፋ ያለ ስለሆነ ገና በመጀመሪያው ዙር ብቻ ስምንት ጨዋታ ነው ያደረገው በዚህ ውድድር እስከ ፍጻሜ ድረስ ተጉዟል እና ረጅም ሲዝን ነበር ለቼልሲ። የተወሰኑ ተጫዋቾች የተወሰነ ፋታ አግኝተዋል። አንድ አስር ቀን ረፍት ያገኙ ተጫዋቾች ነበሩ። የተወሰኑት ደግሞ ባለፈው በነበሩት ዓለም አቀፍ ጨዋታዎች ላይ አንዳንዶቹ በኔሽንስ ሊግ፣ አንዳንዶቹ በየአህጉራቱ በሚደረጉ የአለም ዋንጫ የማጣሪያ ጨዋታዎች ላይ መሳተፍ ነበረባቸው። ስለዚህ በቂ ረፍት አላገኙ በቀጥታ ወደዚህኛውን የመጡት እና ለአውሮፓ ቡድኖች በጠቅላላው ያስቸጋሪ አሁን ለብራዚል ቡድኖች ለምሳሌ የብራዚል ሊግ የውድድር ዘመኑ አጋማሽ ላይ ነው ያሉ። ስለዚህ በፊዚካል ፖይንት ካየሽው ልክ እንደ ካታር ዓለም ዋንጫ ማለት ነው። ለምሳሌ ብዙ ጊዜ የዓለም ዋንጫ የአውሮፓ ዋንጫ ሲደረግ ተጫዋቾቹ ስልሳ ጨዋታ ካደረጉ በኋላ ነው የዓለም ዋንጫ የሚመጣው ወይ የአውሮፓ ዋንጫ የሚመጣ በሲዝኑ መጨረሻ ስለሆነ ማለት ነው። እና የተዳከሙ ብዙ ተጫዋቾች እናያለን። ነገር ግን የካታር የዓለም ዋንጫ የተደረገበት ጊዜ ለአንዳንድ ተጫዋቾች ለምባፔ፣ ለሜሲ፣ ለምናምን አይነት ተጫዋቾች በውድድር ዘመኑ መሀል ፍረሽ እያሉ ገናም አስራ አምስት ወይ ሀያ ጨዋታ እንዳደረጉ ስለነበር ጥሩ ፐርፎርም ያደረጉ ትልልቅ ተጫዋቾች ነበሩ። ይህኛው የዓለም ክለቦች ዋንጫ ለአውሮፓውያኑ በሲዝኑ መጨረሻ ያለ ተጨማሪዳ ሲሆን ለብራዚሎቹ ወይ ለአርጀንቲናዎቹ ምናምን ግን በሲዝኑ መሀል የሚደረግ ነው አሁን ከፊዚካል ፖይንት ኦፍ ቪው ለአውሮፓ ቡድኖች እንደአንድ ዲስአድቫንቴጅ ሊታይ ይችላል እና ምናልባት እንግዲህ እሱም ተጽዕኖ ፈጥሮ እንደሆነ አላቅም ከባድ ሙቀት ባለበት ኤንቫይሮንመንት የተደረገ ጨዋታ ነው ጨዋታውን በተመለከተ አንድ ሁለት ነጥቦች ብቻ ለማንሳት ፔድሮ ኔቶ ጎል አስቆጥሯል ይሄ የውድድር ዘመን ለፔድሮ ኔቶ በጣም ወሳኝ የውድድር ዘመን ነው ምክንያቱም ኤስቴቫ ዊሊያንን የቱጋ እንደሚያጫወቱት እርግጠኛ አይደለሁም። አሁን ለጊዜው ለፓልሜራስ እየተጫወተ ነው የሚቆየው ከዛ ከዓለም የክለቦች ዋንጫ በኋላ ብዙ የሚጠበቅ አንዳንዶች፣ እንዲህ መተንበይ ኮንክሉሲቭሊ መተንበይ በጣም አስቸጋሪ ቢሆንም የባሎንዶር ማቴሪያል የሚሉት አይነት በጣም ትልቅ ተስፋ የሚጥሩበት አይነት ተጫዋች ነው። ቼልሲም ከብዙ ትልልቅ ክለቦች ጋር ተፎካክሮ ያስፈረመው ተጫዋች ነው። በአብዛኛው መሃል ላይ መጠቀም ይፈልጋሉ ይላሉ፣ ግን ፓልመር ነው የቡድኑ አስር ቁጥር ስለዚህ ከፓልመር ጋር ሊያፎካክሩት እንደሆነ አላውቅም ነገር ግን በብራዚል በቀኝ ክንፍ ነው ሲጫወት የቆየው። በቀኝ ክንፍ ማለት ፔድሮ ኔቶ ወይም ኖኒ ማድዌኬ በሚጫወቱበት ቦታ ማለት ነው። እና ይሄ ትልቅ ግምት የተሰጠው ተጫዋች ከመምጣቱ በፊት እያንዳንዱ ፐርፎርማንስ ለእነዚህ ተጫዋቾች በጣም ወሳኝ ነው እና ፔድሮ ኔቶ ሲዝኑም ሲጠናቀቅ ጥሩ እየተጫወተ ነበር። ትላንትናም በጣም ጥሩ ተጫወቷል፣ ጎልም አስቆጥሯል። ስለዚህ ለእሱ በጣም ጥሩ ፐርፎርማንስ ነበር። ግን ሌላ ደግሞ ምናልባት አደጋ ውስጥ ያለ ተጫዋች ኖኒ ማድዌኬ ሊሆን ይችላል ምክንያቱም ኖኒ ማድዌኬ በቀኝ በኩል ሲጫወት ነው የበለጠ የሚዋጣላት። ግን ሲዝኑ እያለቀ በነበረበት ጊዜ በግራ በኩል ይጠቀምበት ነበር። የኔሽንስ ሊግ፣ የኮንፈረንስ ሊግ የፍጻሜ ጨዋታን ጨምሮ ማለት ነው። አሁን የግራ እግር ተጫዋች ነው። አሁን ብዙዎቹ አሰልጣኞች ተጫዋቾችን በስትሬት ላይን ነው አይጫወቱም። የቀኝ እግር ተጫዋች ብዙ ጊዜ የግራ ክንፍ ተጫዋች ሆኖ ነው የሚጀምረው ወይም በተቃራኒ። ስለዚህ በስትሬት ላይን ነው አደለም የሚጫወቱት፣ በዲያጎናል ላይ በዲያጎናል የሚጫወቱ ወደ እየሰበሩ ነው የሚገቡት። አሁን ወዲህ ማድዌኬ እንደዛ ነው እንዲጫወት የተደረገው። ምናልባት ቦታው ሳይመቸው ስለቀረ እንደሆነ አላውቅም። የእሱን ያህል ብዙ ኳስ የተበላሸበት ተጫዋች አልነበረም። ትላንትና አስር ኳስ ተበላሽቶበታል። እንግዲያው ቼልሲ ሲሪየስ ላይናፕ ነው የተጠቀመው። ብዙ ለውጥ አልነበረውም። አስር ኳስ ተበላሽቶበታል። አንድ ድሪብል ብቻ ነው የተሳካለት። አራት ግራውንድ ዌሎች ተሸንፏል። አሁን እዚህ ቦታ ላይ ከጨዋታው መጀመሪያ በፊት የአንድ ተጫዋች ስም እየሰማ ነበር። አንደኛ አስቀድሞ ጄሚ ጊተንስን ለማምጣት እየተነጋገረ ነበር የዓለም የክለቦች ዋንጫ ውድድር እየተደረገም ወይ ውድድሩ ከተጠናቀቀም በኋላ ወደዚህ ተጫዋች ዝውውር መመለሱ አይቀርም እየተባለ ነው። የክንፍ ተጫዋች ማምጣት አለባቸው ለነገሩ ምክንያቱም ሳንቾ ለቋል። የውሰት ቆይታውን ቋሚ ያላደረጉትም። ሁለተኛ ሚካይሎ ሙድሪክ እስካሁን ድረስ የሳምፕል ቢው መጨረሻ ምን እንደሆነ አልታወቀም። ግን ወደ ሜዳ ያለመመለስ አጋጣሚ በጣም ሰፊ ነው በቅርብ ጊዜ። ስለዚህ እዚህ ቦታ ላይ ተጫዋች ማምጣት አለባቸው። እንግዲህ አሁን ጠበቅ ብሎ ባይነሳም ጋርናቾን ይፈልጉታል ይባል ንብል ባለፈው ጥር እንደሚታወቀው አሁን ደግሞ ማሊክ ፎፋና የሚባለውን ምናልባት በቅርብ ጊዜ ማንቸስተር ዩናይትድ ከሊዮን ጋር በዩሮፓ ሊግ ሩብ ፍጻሜ በተገናኙበት ጊዜ በሁለት አጋማሽ ተቀይሮ በጣም ትልቅ ልዩነት ያመጣው ወጣት ቤልጅየም አይ፣ ፈጣን ነው እና ይህን ተጫዋች ማምጣት ይፈልጋሉ ብሏል ሌኪፕ። በኋላ ዴቪድ ኦርንስቴን የሚባለው የዚህ አትሌቲክ ጋዜጠኛ አዎ፣ ቼልሲ ቢያንስ ቨርባል፣ ቢያንስ በቃል ደረጃ ኢንኳይሪ አድርጓል፣ ይህን ተጫዋች ማግኘት ይችሉ እንደሆነ የማጣራት አይነት ነገር ስለዚህ ኖኒ ማድዌኬም የቦታ ፉክክር ላይ ነው ያሉ። ለአንዳንዶቹ እንደ ፕሪሲዝን ነው ምለው፣ ለዚህ ነው ፕሪሲዝን የሚቀጥለውን የውድድር ዘመን ስኳድ የምትወስኝበት ጊዜ ነው። ከእንደማ ጋ ቡድኑ መቆየት እንደሚፈልግ የሚወስንበት ጊዜ ነው። ያው የተዋቸው ተጫዋቾች አሉ እንደ ዡዋኦ ፌሊክስ፣ እነ ራሂም ስተርሊንግ ምናምን አይነት ተጫዋቾች፣ ግልጽ ነው ክለብ መፈለግ ያለባቸው ተጫዋቾች ናቸው። ግን እዛ ቡድን ውስጥም ያሉትን ተጫዋቾችም ቢሆኑ ይሄ ጊዜ በጣም አስፈላጊ ጊዜ ነው። ምክንያቱም እንዳልኩት በቀኝ በኩል ኤስቴቫ ዊሊያን ይመጣል። በግራ በኩል ቼልሲ ገበያውን ኤክስፕሎር እያደረገ ነው እና አንዳንዶቹ ጥሩ ተጫውተዋል። ጎል ማስቆጠሩ ብቻ ሳይሆን በኢምፓክቱ ማለት ነው። ኔቶ በግራ በኩል ግን፣ ኖኒ ማድዌኬ ጉዳይ ከመጀመሪያዎቹ ፈራሚዎቻቸው መካከል አንደኛው ነው። ከፔስቪ አይንዶቨን ነበር 2023 ላይ የመጣው። ሁለት ሲዝን ነው፣ መጥፎ አይደለም። ወጣ ገባ ግን ተጫዋች ነው፣ ኮንሲስተንት ተጫዋች አይደለም። ሊያም ዴላፕ እንዳልኩት ያው ትናንት ተቀይሮ ገብቶ ተጫውቷል። አጥቂዎች ውድ አይደሉ። በተለይ እንግሊዛዊያን ተጫዋቾች ደግሞ በአጠቃላይ በገበያው ላይ ውድ ናቸው። ከዚህ አንጻር ሰላሳ ሚሊዮን ፓውንድ ውድ አይደለም። ሰላሳ ሚሊዮን ፓውንድ የውል ማፍረሻ ስላለው ነው ነገሩ የቀለለው። ብዙ ፈላጊዎች ነበሩት፣ ኤቨርተን፣ ማንቸስተር ዩናይትድ እንደዚህ ሰዎች የሚሉት ያ የቢልባኦ የፍጻሜ ጨዋታን የወሰነው በአውሮፓ ቻምፒንስ ሊግ መጫወት ስለፈለገ ማንቸስተር ዩናይትድ በቻምፒንስ ሊግ ቢጫወት ኖር ወደ ዩናይትድ ይሄድ ነበር። በኋላ ግን የዩሮፒያን ፉትቦል መጫወት ስለፈለገ ወደ ቼልሲ ሄዷል ይላሉ። እና ትላንትና ተቀይሮ ገብቶ ጥሩ ተጫውቷል። እና አሰልጣኙም እንዳለው ለአዳፕቴሽን ብዙም አይቸገርም ምክንያቱም ከቦላ ጎድል እኛ የምንጫወትበትን መንገድ ስለሚያውቅ የሚል አስተያየት ሰጥቷል። እንግዲህ ሌሎቹ ጨዋታዎች ከፍላሚንጎና ከኤስፔራንስ ድ ቱኒስ ጋር የሚደረጉት ጨዋታዎች ላይ የበለጠ ምናልባት ና ይሆናል። ምክንያቱም ኤልኤፍሲ ጥሩ ቡድን አይደለም፣ በትላንት ሜዳ ውስጥ መጥፎ ቡድን አይደለም፣ ግን ያን ያህልም የቼልሲን መጠን ለመፈተን የሚሆን ጥራት ያለው ቡድን አይደለም። ግን ቁም ነገሩ የመክፈቻውን ጨዋታ እንግዲህ ሁለት ለዜሮ አሸንፎ ጀምሯል። በሌሎቹ ጨዋታዎች ደግሞ የቼልሲን አሰራር የበለጠ እንገነዘባለን። ግን አትሞስፌሩ ጥሩ አልነበረም፣ በጣም ብዙ ክፍት ወንበሮች ይታዩ ስለነበር አሁ እንግዲህ ቀጣዮቹ ጨዋታዎችም ዛሬ ይደረጋሉ። እሱን እንመለከታለን። መልእክቶች እንስማና ተመልሰን እንመጣለን።